በስተመጨረሻ አብርሽ ሩታ ናፍቃኛለች ብሎ ቡታጀራ ገብቶ እንደ አዲስ ፍቅረኛ ድንጀና ጀምሯል። ነገር ግን አሁንም አብርሽ ጋር ያየው ጥፋት ምንድነው? ያነጋገርና የማስረዳት ችግር አለብህ። አሁንም ሩታ እድል እየሰጠች እየጠየቀች ነው። ሲቀጥል ሩታ አይኗ ላይ ታችሁ ከሆነ የሚነበበው ናፍቆት፣ ፍቅር፣ ስስት አብርሽም በስስት በናፍቆት ነበር ስታዩ የነበረው። አንዳንድ ጥያቄዎችን ስጠይቅ ራሱ የሆነ እንባው መጣ አይኗ ላይ ግጥም ይላል እና አብርሽ አሁንም መስተካከል ያሉ ነገሮች አሉ። የምጠይቅህ ጥያቄዎች አሉ። ጥያቄዎችን ስጠይቅህ አንተ የምትሰጣት መልስ ሌላ የማይገናኝ መልስ ነው። እዚህ ጋር እድል እየሰጠች ነው። እውነትም ናፍቄ ነው ወይ የመጣው ያለች እየጠየቀች ነው። በሰዓቱ እኮ አይን አይኗን እያየ ነው መመለስ ያለብን እንደ ከዚህ በፊት የዛሬ ዓመት ምናምን ያሳለፍንበት ቦታ ነው። ሩታም ትዝት አለባት እኔም ትዝት አለብኝ። ቤተሰብ እናንተስ ብለ እንግዲህ አሪፍ ጊዜ ያሳለፋችሁበትን ቦታ አንተ ሩታ፣ ሃይሜ እንደዚሁም ኤፊ ብቻ በአጠቃላይ ሙብ የሆናችሁ እዛ ቦታ ላይ ታሪክ የተሰራበት ቦታ ነው። አንድነትን የቡታጅራ ፍቅርን አንድነትን ያየንበት የተደመምንበት የሚገርም ላይፍ አንተና ሩታ ያሳለፋችሁበት ነው። እዛ ጋር እንኳን አይደለም እናንተ እኛ ራሳችን ስናየው የሆነ ትዝት አለብን። ገባችሁ አይደል? ቦታውን ማንም አይቶ የሚያውቀው ነው። ያንን ቦታ ና እዛ ቦታ ላይ አመተ ትዝተዋን እስከ ቀሰቀስክ ድረስ እርግጠኛ ና አንተም ስለናፈቀችና ወደ ድሮ ላይፍህ መመለስ ስለፈለግ ነው። እዛ ቦታ ላይ የቀጠር ካቲኝ። ስለዚህ ለምጠይቅ ጥያቄ በአግባቡ መመለስ ነው። አሁንም እድል እየሰጠች ነው። ጥያቄዎቹን እየጠየቀች ነው። ከኔ ከልጅ በዙሪያ ካሉ ሰዎች ማንን ነው ቅድሚያ የምሰጠው እያለች ነው። ገባ አደለ እና እዚህ ጋር ህይወት ታስገድዳለች? ምንም አታስገድድም። ህይወት ምርጫ ናት። ገባ አደለ? ህይወት አስገድዳ አደለም። ከሌላ ሰዎች ጋር የሆነው ሴቶች በነገራችን ላይ የሚነገር ነገር ብቻ ሳይሆን የሚሰሙትኝ ድርጊትን ይመለከታሉ። ሰምታችኋል አብርሽ ምን እንዳለ፣ ከተራራቅና ያለው ገባችሁ አደለ? ሴት ልጅ ከራቀች ከልቧ ነው የምትርቀው እንጂ በአካል አደለም። በከልብህ አንተ ሲጀመር ከራካት ሩታን ቆይተሃል አይደል አብርሽ እሷ ቡታጅራ የመጣችበትን ጊዜ ነው አንተ እያሰብክ ያለው እሷ ግን ነገረች ከተራራቅንኮ ቆይተናል እያለች ነበረ እና አንተ የምታሳየው ማለት በአካል ነገሮችን የምታሳየው ሌላ ነው እሷ ጋር ደግሞ ደምትናገራቸው አንዳንድ ቃላቶች ሌላ ናቸው ዛሬ አምሮ ብሻል ሲላት ሩታ እንዴት ደስ እንዳላት እንዴት ብርቅ እንደሆነባት ምክንያቱም በጣም ስለምትወደው ስለምታፈቅረው ይህን ቃል ካብርሽ መስማት ትፈልጋለች። ይህን ነገር የነገራት ደግሞ ገና ዱሮ ስለሆነ ዛሬ በጣም ነው ደስ ያላትኝ እና እዚህ ጋር ሩታ ራሱ እድል እየሰጠች ጥያቄዎችን እየጠየቀች አንተ መመለስ አልቻልክም። ሰማይ ሰማይ ነው የምታየው፣ ወደ ጎን ነው የምታየው። እሷን አይኗን ማየት አልቻልክም። እሷ አይን አይንህን እያየች በፍቅር በስስት ገባዳለ በናፍቆት ነው ስትመለከት የነበረውኝ እና አሁንም ወደ ድሮ ላይፍ መመለስ ከፈለግ አዲስ አበባ ላይ የምታደረጋቸውን ነገሮች ማቆም አለብህ። ሩታ ሙሉ ለሙሉ አምናህ እንድትመለስ እዚህ ጋር ልቧ እኮ አይደለም አብርሽን የጠላው፣ ፍቅሯ እኮ አልቆ አይደለም። ቤተሰብ ድርጊቱ ነው ሩታ እንድትሸሽ እንድትደበቅ ያደረጋት። የዛሬውን ቪዲዮ አይታችሁ መረዳት ትችላላችሁ። እንደ አዲስ ፍቅረኛ ነበር አብ ሲጀን እድናት የነበረው ሩታ ግን በስሜት ውስጥ ሆነ ስምት ብላ ያየችው ስለነበረ እምቧ ሁሉ እያቀረረ ነበረ እና እንዲሁም ጭራሽ ከዚህ በላይ ከዋራው ሁላ ላለቅስ ሁላ እችላለሁ አልችልም ሁላ እያለች ነበር። ይህን ሁሉ የምታደርገው ስለምትወድ ነው። አብርሽ ማወቅ ያለብ ማለት ነውና፣ አሁን ለምሳሌ ዛሬ ነገሮች ቢፈቱ፣ አንተ የሆነ ገፋ አድርገህ ሩታን ብጠይቃት ነገሮችን አስተካክላለሁ። ከዚህ በኋላ አዲስ አበባ ላይ የሚደረጉ ነገሮች ከሰው ጋር እኳ አይስራ አደለም አብርሽ መስራት ይችላል፣ ግን ይህ መለጣጠፍ፣ መሳሳም የሚባሉት ነገሮች መቅረት አለባችሁ። የብር አንድ ባለትዳር የማይጠበቅ ነገር ነው። ይሄና ይህን ስላችሁ አብርሽን ጠልቸው ምናምን አይደለም። ምን ወንድሜ ንጹህ ወንድሜ ነው፣ ግን ደግሞ መሆን የሌለበት ነገር መሆን የለበትም። እኔ በእኔ ላይ እንዲደርስ የማልፈልገው ነገር በሌላ ሰው ላይ ሲደርስ ደስ አይለኝም እና እኔም ብሆን የማልቀበለው ነገር ነው። ሩታ ማልጭ የምታረጋቸው ድርጊቶች፣ እንዲያውም አንተ ላይፍ የተስተካከለ ደስተኛ ምናምን ሆነ የምትኖር ነው የሚመስለውኝ እና ለምንድን ነው ታዲያ ናፈቅሽኝ የምትለው ማለት የምርህን ነው ወይ ብላ እየደጋገመችው ላይ እየጠየቀችው ነበር። ኒስ ብቻ አብርሽ፣ ምን ለማለት ፈልጌ ነው መቼም እዛ ቦታ ላይ የቀጠርሀት ሩታ በትዝታ ወደኋላ ኋላ ተመልሳ ወደ ቤት እንድትመለስ ይመስለኛል። መጀመሪያ መስተካከልም ማስተካከልም ያለበ አንተ ሻወር ከጭንቅላት ከራስ እንደሚጀመረው ሁሉ እኔ ጋር ምን ጥፋት አለ፣ ምን አድርግ ያለው ሩታን የሚያስከፋት ብለን ነገሮችን ክሊን ማድረግ ራስ ነብዬ ነው የማስበው። ከዛ በኋላ የሩታ በጣም ቀላል ነው። በጣም ምክንያቱም በጣም ስለምትወድ እንኳን አይደለም ልትለይ ቀርቶ ማለት ነው እንኳን አይደለም ልትፈታህ ቀርቶ፣ እንደዚሁ እንኳን አግኝታ በስስት ነው የምታይ። እንደዚሁ ለመለየት ራሱ ከባድ ነው እንኳን ጭራሽ መለየት ቀርቶና ይሄ ነገር፣ ሁሉም ነገር ቁልፉ አንተ ጋር ነው ያለው፣ አብርሽ ማለት ነው። ዛሬም አሁን ዛሬ ሩታ ጋር ሄድህ እንደዛ አይነት ተስፋ ሰጥሀት፣ ትዝታዎች እንዲቀሰቀሱ አደረገ። አሁን አዲስ አበባ ስትመለስ ደግሞ ሌላ ነገር የምታሳይ ከሆነ የምሬ ነው ሚስትን እየደጋገምን በስለት እንደ መቁረጥ ያክል ነው ስሜቱ። ገባ አደለ? ማለት እማትረዳ ከሆነ ላስረዳ። ህይወት በስሜት ከላይ ከላይ የምንነዳቸው ነገሮች አይደሉም። ጠለቅ አድርገ ስትገባ ማለት ነው። የሆነ አንድ ሰው ማለት ባይሞት እንኳን በአካል ባይሞት እንኳን ደጋግሞ ሞት ታቀላችሁ የሆነ ስብር የምትሉ ስብራት እንደዛ ነው የሚሆንባት ለሩታ። ስለዚህ እያንዳንዶች ነገሮችን ቆም ብለ ማየት አለብ። ዛሬ ኢምፖርታንት የሆነ ጥያቄዎችን ነበር ሩታ ስጠይቀ የነበረው ና ጥያቄም በጥያቄ ላይ ማለት እያደባበስህ መልሰሳ ሰጣት ራሷው ጋር ጥያቄ ሆኖ እንዲቀር እያረክነ ያለፍከውኝና ወንድሜ አብርሽ ማለት ነው ማለት ዛሬ በጣም የምታሙት ሁለታችሁ አንድ ላይ ምናምን ሆናችሁ፣ ኢቨን የዛሬ አመት ተናግረሃል አንተ ራሱ በሚሊዮን ነበር ሰው ወዶ የሚመለከታችሁ የሚያያችሁ፣ የሚከታተላችሁ ዛሬ ናያድርገውና፣ ዛሬም ቢሆን ያው እናንተ በማቀላችሁ የምታስገቡት ነገር ነው እንደዚህ ሊረብሻችሁ ወይንም ደግሞ ኦዲየንስን ራሱ ሊረብሽ የቻለው ስለዚህ አብርሾ እንደሚቆም ቆመ ብለ ነገሮችን ለመመልከት ሞክር። የህድህ ምክር ነው። እርትዬ ደግሞ አይዙን፣ በቅርቡ እንግዲህ የሆድሽን በጀርባሽ ያርግልሽ ፈጣሪ። መልካም ምኞቴ ነው። ቤተሰብ ላይክ እና ሼር እያደረጋችሁ ተቀላቀሉ። ባባይ